ሲዋረድ ቫይራ ትወጣለች። ስትዋረድ ራቁቷን ወጣ ጡቷን ጥላ ሜዳ ላይ እንግዲህ ነገ ምን አይነት ባል ራሱ እንደሚፈልጋት አላቅ። አንቺ ማትረቢ ሰውነሽ። አንቺ ግን ለመሆኑ አንተ ሰው ሁሉም ሚጠላ አካል ሁሉ ይሸታል እንትን እንደዚህ ነው በቃ። አንተ እኮ ተጠልተሃል። ቤተሰብ ጠልቶሃል፣ ወዳይ ጠልቶሃል፣ ሰው አይወድም። ምን ዋጋ አለሽ አንቺ ራስሽን ብታጠፊ ይመስላል በጣም ብዙ ሰዎች የሰው ስቃይ የሰው ጭንቀት የሰው ፍርሃት ምንም አይመስላቸውም።

ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም፣ ጌታችን ከተወለደበት ቤተልሔም እስከ ስቅለቱ ስፍራ ቀራንዮ፣ የተጠመቀበት ዮርዳኖስ፣ አርባ ቀን የጸለየበት ቆሮንቶስ፣ ቃና ዘገሊላ ውሃን ወደ ወይን የቀየረበት ደብረ ታቦር፣ በቅዱስ መጽሐፍ ያነበብነውን በአካል የበረከቱ ተካፋይ እንሆን ዘንድ በጎልጎታ አስጎብኝ ድርጅት ከጃንዋሪ 3 እስከ ጃንዋሪ 11 በኢየሩሳሌም የበረከት ጉዞ ጥሪ ቀርቦልናል። በመላው ዓለም የምትኖረው ውድ ኢትዮጵያውያን የበረከቱ ተካፋይ ተሆኑ ዘንድ ጥሪያችንና እንቀርባለን ጎሎጎታ አስጎብኝ ድርጅት ሣድስ። አሁን ደግሞ ዳግም አሁን የምንመለከተው ይህንን በጣም ጠቃሚ የሆነ ነፍሳችንን የምንታደግበት መንገድ ነው። ብዙ ሰዎች እነዚህን ተግባራት ይፈጽሟቸዋል፣ ነገር ግን ኖርማል አድርገው ያስቡታል። አንድ ሰው አብኖርማል ጤናማ ያልሆነ የአእምሮ ደረጃ ላይ ማለት ራሱ አእምሮን መፈተሽ ያለባቸው አስር ምልክቶችን እንነግራለን። ማለት ይሄ በጣም አሁን ባለንበት ዘመን ሰው ይሄ ሰውዬ ግን ጤናማ ነው የምትይው ነገር የለም። የሚያደርገው ነገር ግን ጤናማ ነው ጤናማና መሆን ስራው ጤናማ መሆን አለመሆኑን ሳይንስ መስፈርት ያወጣበት ነገር አለ። ያንን ነገር ነው በዚህ ማየት የሚያስፈልገን ማለት ነው። ጤናማው አእምሮ የእግዚአብሔር አእምሮ ነው። የሰው ልጅ ከዚህ ከወጣ የሚያደርጋቸው ተግባራት ጤናማ ያልሆነ አካሄድ ላይ ስላለ ሰውዬ ቶሎ ብሎ መመለስና ወደ እግዚአብሔር ልቦና ሊገባ ይገባል ማለት ነው፣ እነዚህ ምልክቶች ካየ። ስለዚህ ወደዛው እንለፍ። በመሸጋገሪያ ላይ ተመልሰን እንገናኝ። ያላችሁት በሣድስ የሚዲያ ዝግጅታችን ላይ ነው። እውቀት ታላቁ እግዚአብሔርን ታከብራለች። ሣድስ በጣም በተቀበዣዠረ በዚህ ዘመን ላይ ሰዎች የአእምሯቸው ጤና ትክክል መሆን አለመሆኑ ቼክ ማድረግ መቻል አለባቸው እና ሳይንስ ለዚህ የሚሆኑት መስፈርቶች አስቀምጧል። የሰው ልጅ እኔ እያረኩት ያለውት አሁን ጤናማ ነው፣ አንዳንዴ ብድን ነው እንደዚህ የሚያደርገኝ ብሎ ሌል ይችላል። እንግዲህ ይሄ ሜንታል ኢልነስ ተብሎ የሚባለው ነገር ሄልዝ ዲስኦርደር ነው፣ እንደሚታወቀው በእኛም በክሊኒካል ሳይኮሎጂ ጥናት ውስጥም በጣም በጣም ክሪቲካል የሚታይበት አሁን ዘመኑ ሰው በቃ ተቀበጃጅዋል። ልክ ያሉ የሆነ ደረጃ አይደለም ያለው የሚባለው ነገር የሚታይበት ምልክት ካለባቸው ቦታዎች እንደሆኑ አንዱ ይታወቃል ማለት ነው እና ሜንታል ኢልነስ ላይ ዲፕሬሽን፣ አንዛይቲ ዲሶርደር፣ ይሄ የኢቭን ኢቲንግ ዲሶርደር ሁሉ ሳይቀር ማለት ነው አዲክቲቭ የሆነ ሱሰኝነት ያለበትን ባህሪ ጭምር እዚህ ውስጥ አብሮት ያጠናል። ያው ሳይንሱ እንደሚታወቀው ማለት ነው። ነገር ግን ሲምፕተሙ ምንድን ነው? የሰው ልጆች እያሳዩ ላሉት ምልክት ነቅተው ማወቅ ካልቻሉ በጣም አደጋ ውስጥ ሊሆኑ ስለሚችሉ እውነተኛው አእምሮ የእግዚአብሔር አእምሮ ነው። ሶ የሰው ልጅ ይህንን ምልክቶች ሲያይ ወደ እግዚአብሔር አእምሮ መሰብሰብ አለብኝ ማለት ነው። መፍትሄ አለው። መፍትሄው ምንድነው? የእግዚአብሔር አእምሮ በልባችን ውስጥ፣ በእኛ አእምሮ ውስጥ እንዲሆን መፍቀድ ነው። የእግዚአብሔር አእምሮ በስጋ ተገልጦ ክርስቶስ ሆኖ ራሱ አሳይቶናል። ምን አይነት ጤናማ አእምሮ ምን እንደሆነ መስፈርት አለን፣ የምናውቀው መስፈርት አለን ማለት ነው። ስለዚህ ያንን ሰው ፊት ካላረገ በዛ ሲስተም ውስጥ ካልገባ አሁን በተቀበዣጀረው አለም ውስጥ የሰው ልጅ የሚባክል የሚባትል በጣም የግራ የተጋባ ያለበት ጊዜ ስለሆነ ማለት ነው። ሶ ሳይንስ ካስቀመጣቸው ምልክቶች መካከል አንደኛ ሆኑ ከተቀመጡት ነገሮች መካከል ኤክስትሪም ሙድ ስዊንግስ ብሎ ያስቀምጧል። አንደኛው እሱ ነው። በጣም ቅጥ ያጣ ሙዳችን ስዊንግ እያረገ የምንቸገር ከሆነ አእምሮ ታመናል ማለት አይደለም፣ ግን ዲስኦርደር ላይ ልንገባ የምንችልበት በር እየተንኳኳ ነው። ኤክስትሪም ሙድ ስዊንግስ ምንድን ናቸው? ድራማቲክ በጣም ፈጣን የሆነና ራፒድሊ በፍጥነት ሽፍት የሚያደርግ ቢትዊን ሃይ ዩፎሪያ የሚባለውና ሎ ዲፕሬሽን፣ በዩፎሪያና በዲፕሬሽን መካከል እየዋዠቀ ሙዳችን የምንቸገር ከሆነ አሁን ደስተኛ ነን በኋላ ላይ ደግሞ ልባችን ክፍት ይለዋል። አሁን ቅድም ስንስቅ ነበር፣ ከዛ በኋላ ላይ እንደገና ውርድ ይላል ውስጣችን። ጤናማ ላይ አደለህም ያለው ጤናማው አእምሮ በእግዚአብሔር ሰላም ውስጥ መኖር ነው። ጤናማው አእምሮ ሁልጊዜ አእምሮ የሚቀመጠው በእግዚአብሔር በሰጠን አእምሮ ወይም በእግዚአብሔር መስፈርት ውስጥ በእሱ ህይወት ውስጥ ስለሚሆን እግዚአብሔር ደግሞ ከዙፋኑ ላይ ስለማይዋዥቅ የሰው ልጅ ኑሮውን በእግዚአብሔር ህልውና ውስጥ ሲያደርገው ሙዱ አይዋዥቅም። ስለዚህ የሙድ መዋዠቅ ኤክስትሪም የሆነ ሙድ ስዊንግ እየተፈጠረ ከሆነ ምልክት ነው ተባለ። ሳይንስ ይነግረን አንደኛው ምልክት ነው፣ አእምሯችን ኢሞሽናል ኤንድ ሳይኮሎጂካል ዲስኦርደርድ እየሆነ ነው። ተጠንቀቅ። አእምሮህን ከእግዚአብሔር ጋር አጣብቅ። ሁለተኛው ኤክሰሲቭ ዎሪ ኤን ፊር፣ ቅጥ ያጣ ጭንቀትና ፍርሃት በሕይወታችን ላይ የበላይነቱን እያገኘ ከሆነ አሁን የክርስቶስ አእምሮ አይደለም እኛ ጋር ያለው። ምክንያቱም ቅዱስ መጽሐፍ እንደሚነግረን እግዚአብሔር የፍርሃትንና የጭንቀትን የሚሆንን ምንም አይነት ነገር ከኛ ለእኛ አልሰጠንም። የእምነት እና የሰላም አእምሮ ነው። በልባችን ውስጥ ያለው አእምሮ የተሰጠን ያ ነው። ሳድስ ሶ የሰው ልጅ ኤክሰሲቭ ዎሪ በከፍተኛ ጭንቀትና ፍርሃት ውስጥ እየገባ ከሆነ በዙሪያ ላይ አማካሪ አእምሮዎች የጨለማው ዓለም አእምሮች መሆናቸውን ምልክት መያዝ መቻል አለበት። ይሄ ፐርቨሲቭ የሆነና ኦቨርዌልሚንግ የሆነ በተለይ አንዳንድ ሰው የጭንቀቱ ብዛት ከሱ አልፎ ጎረቤቱን፣ ከሱ አልፎ ዘመዱን፣ ከሱ አልፎ ቤተሰቡን በእጅጉ የሚያስጨንቅ ነገር እንዳለበት ያሳያል ማለት ነው። እሱ ብቻ አይደለም በአካባቢው ላይ ያሉ ሰዎች ስለ እሱ ጭንቀት ካልተጨነቁለት ሌላ ጭንቀቱ ሲገባ፣ ኢቭን በጣም የሚገርመው እንደዚህ አይነት ሰዎች እነሱ ሼር ለማድረግ ለማጋባት፣ ጭንቀታቸውን ለማጋባት ገና ሲጀምሩ እንዲሁ ብሎ የጀመሩት ራሱ ማለት የወረደ ዲፕሬስድ የሆነ አደገኛ ስፒሪት ኢሚዲየትሊ በአካባቢው ላይ ይረጫሉ ማለት አንዱ ምልክት እነሱ ጭንቀታን ብቻ አይደሉም ጭንቀታቸውን የመበተን ስራ በጣም የሚወዱት ነው። ለምን ሲባል ስፒሪት ነው። ኖርትደም በት ስፒሪት መንፈሱ ከእሷ አልፎ ሰዎችን አታክ የሚያደርግ ስፒሪት ስለሆነ አታክ የሚያደርገውም ደግሞ አልፎ ስለሚሰራ በሰዎች ነው። ልክ እንደሚተላለፍ በሽታ ነው እንደምናውቀው ፤ ኃጢአትም የሚተላለፍ በሽታ የሚመስል ነው እንደምናቀው ድካምም ይተላለፋል ልክ እንደ በሽታም ተላላፊነት ያለባቸው ናቸው። አይደለ? ለምሳሌ በአጠገብ ላይ ያለ ሰው ከደከመ አብሮት ያለው ሰው የሚያዳክም በአታድክመኝ ይባላል። እንቅልፍ በራሱ በጣም መኪና እየነዳ አንድ ሰው ከጎኑ በጣም ሲተኛበት ደስ አይለን ሾፌሩ ተነሳንተ አንተ ንቃብል ምናምን ይላል። ለምን በቃ ሰው ያጋባል ብሎ ስለሚጠበቅ ማለት ነው። ለምን የደከመው መንፈስ የሚጋባ ኔቸር ስላለው ማለት ነው። የእግዚአብሔር መንፈስ ደግሞ የሚዳረስ ነው፣ የሚጋባ አይነት አይደለም፣ የሚዳረስ ነው ማለት የሚበረክት ነው። በረከት አይነት ላይፍ ነው ያለው ይሄ ደግሞ በሰዎች ልክ እንደሆነ ኤሌክትሪክ አንዱ ከአንዱ የያዘ እንደሚሄድ አቆራርጦ የሚሄድ አይነት ስፒሪት ነው። ስለዚህ የድካም፣ የእንቅልፍ፣ የሚያሳንፍ ምናምን ኔጌቲቭ ኢነርጂዝ የሚጋቡ ናቸው። ለዚህ ነው ማዛጋት ይጋባል። ሽንት አንድ ወንድ ልጅ ሲሸና ሌላው ወንድ ልጅ ሽንቱ ይመጣል። ምንድን ነው ቢባል የሚጋቡ ስፒሪት ነው። ድካም ስለሆነ የሚጋባ ነው። የእግዚአብሔር ግን የሚበዛ ነው። ብዙ ተባዙ ምድርንም ሙሏት ነው እ አጋበዋል አለ ማለት ንትን ያጋባ ብዛ ነው ያለው። ሲበዛ ሰውየው በረከት ይባላል። የእግዚአብሔር የሚበረከት ነው። አንድ ሰው ለብዙ ሰው መፍትሄ የሚሆን የሚችልበት ነው እ የሚያጋባው ነገር አይደለም፣ የሚያካፍለው ነው። የሚያጋባው እሱ ማቶት እንደገናም ደግሞ ለሰዎች ሰጥቶ ብቻ የሚቆሙ አይደለም እሱ ውስጥ ይበዛል። ከዛ ያበዛው እንደ ፀሐይ ይበተናል። ይሄ እግዚአብሔር ህይወት ነው። ይሄ ደስታን የሰው ልጆች ይበትናሉ። የእግዚአብሔርን ደስታ ለሰው ልጆች እንበትናለን። እኔ እዚህ አንቺ እኔ እዚህ ጋር ሆነን፣ አንቺ ዋው፣ በጣም ደስ ብሎኛል። ሳድስ ቤተሰቦች፣ ዛሬ አድማጮቼ፣ ስቲ አብይ ደስ ብሎታል ማለት ነው። ስለዚህ መንፈሱ የእኛ ደስታ ሚሊዮኖች ላይ ምን ይሆናል ማለት ነው? ደስታ ይሆናል ማለት ነው። ዋት ኢፍ ቢከፋን እዚህ ጋር ሆነን እንኳ ብዙ ሰው ይከፋል። ስለዚህ ምን ማለት ነው? መንፈስ ምን ያህል የሰው ልጅ ላይ እንደሚበረክት የምታየው አንድ ሰው ሆኖ ሚሊዮኖችን ማንቃት ይችላል ማለት ነው። ኤክሰሲቭ የሆነ በጣም ብዙ ፍርሃት የበዛበት ነገር ከሆነ ጤናማው አእምሮ አብሮን አይደለም ያለው። እኛ ያለንም አእምሯችን እየተቃወሰ ያለው የቀወሰው አእምሮ አብሮን እያማከረ ነው። ስለዚህ የመጀመሪያ ሰው ከመቀወሱ በፊት የሰው ልጅ መጀመሪያ የቀወሰው መንፈስ አማካሪው ያደረገ ቀን ሰውየው በቃ። ስለዚህ ሁለተኛው ምልክት ኤክሴሲቭ የሆነ ከልኩ ያለፈ ጭንቀትና ፍርሃት ውስጥ ከገባን ያ የቀወሰው አእምሮ አጠገባችን ይዞ ሙዳችንን አእምሯችንን እየጠለፈው መሆኑንና የአእምሮ ሜንታሊቲያችን ልክ አለመሆኑን ማወቅ ያስፈልጋል ማለት ነው። ሶስተኛው፣ ኮንፊዩዚንግ ዊዝ ቶትስ ኮንፊዩዝድ የሆነ ቲንኪንግ ፕሮብለምስ ዊዝ ኮንሰንትሬሽን። በጣም የሚገርመው ኮንፊዩዝድ የሆነ ቲንኪንግ ቶት ኮንፊዩዝድ የሆነ ማለት ምንድን ነው? የሚያወራው ነገር ምንድን ነው? የተምታታ ነገር ማለት ያልጸና አሁን ላይ መፍትሄ ብሎ ይዞት የመጣውን ከበኋላ በጭንቀት ያፈርሰዋል። በሆነ ነገር የመጣውን እንደገና ደግሞ በሆነ ነገር ያፈርሰዋል። የጸናበት ነገር የለውም። ይሄ ምንድን ነው? ዲፊካልቲ ኤን ፎከሲንግ ሂዱታል ፎከስ ለማድረግ ለመመሰጥና በአንድ ነገር ላይ አትኩሮ ረጅም ጊዜ ለመቆየት የመቸገር ሁኔታን ይፈጥራል። ይህንን ለምሳሌ በቲክቶክ አሁን የእኛን ትውልዶችን በተቆጣጠረው ቲክቶክ ላይ እናያለን። በቃ ትውልዱን እንዴት ስዊንግ እያደረጉት እንዳሉ ጤናማ ሊመስልሽ ይችላል። ኖትልዚ ምክንያቱም የእግዚአብሔር አእምሮ አይደለም እዛ ጋ ያለው ነገር የዴሞኒክ የአጋንንት አእምሮ ትውልዱ ላይ እየተጫወተ ነው። በቃ ምን እያደረገ እንደሆነ ሰ እስካያቀው የሚናገረውን የሚያደርገውን እስካያቅ ሜንታሊቲውን ፎከስ እንዳያረግ አድርጎት በእጅጉ ሰው እየተሰቃየ ያለበት ጊዜ ላይ ነው። ለምን ዋዣቂውና ጸረ እግዚአብሔራዊው አእምሮ አእምሮን እየተቆጣጠረበት ስለመጻፍ ስለዚህ፣ ዲፊካልቲ ኢንፎከሲንግ ላይፍ ላይ ፎከስ ማድረግ ይቸግራል። አንድን ነገር ተምሮ ኢቭን ሰምቶ ረጅም ጊዜ ለመቆየት ራሱ ይቸግራል። እንደገና ደግሞ ቶውትን፣ ሀሳብን ሴንስ የማድረግ ዲፊካልቲ ይመጣበታል። ምንድን ነው ስለምንድን ነው በጣም የሚገራርሙ የሚገራርሙ ሀሳቦችን ሴንስ ማድረግ ያቅተዋል። አንድ ሰው በጣም በእነዚህ ምልክቶች ውስጥ ካለ ኮንፊውዥን ወይም ኮንፊውዝድ ተውት ይዞበት ይመጣል ማለት። የቲክቶክ ዋነኛው ፕላትፎርሙ በትውልዱ ጭንቅላት ላይ ኮንፊውዥን መፍጠር ነው። ለምን? አሊጎሪዝሙ የሚያድገው የቲክቶክ ዋነኛው አሊጎሪዝም የተሰራው ኮንፊውዥን በመፍጠር ውስጥ ነው። ስለዚህ ወጣቶችን ኮንፊውዝድ እንዲሆኑ ካደረጓቸው ኮንፊውዝድ የሆነ ሰው የሚያወጣው ሀሳብ፣ ስድብ፣ እርስ በርስ ክርክር፣ ጥል የማደጊያው ወይም አደኩኝ ለሚለው ፌክ እድገት ምክንያት ይሆነዋል። ለምን? ቫይራል የሚወጣው ሲሳደብ፣ ሲሰደብ ይሆናል ማለት ሲዋረድ ቫይራ ትወጣለች። ስትዋረድ ራቁቷን ወጣ፣ ጡቷን ጥላ ሜዳ ላይ እንግዲህ ነገ ምን አይነት ባል ራሱ እንደሚፈልጋት አላቅም። ማለት ምን አይነት በዚህ ኮንፊዥን ውስጥ የምትባትልች ነፍስ፣ የእሷ አይደለም ነፍሷ፣ ተጠድፈዋል። አእምሮ እሷ ጋር አይደለም ያለው። የላይፍ ኮንፊዥንስ ነው ያለችው። አርጊ አታርጌ እያላት ነው የምታደርገው። ያልጸናች ነው የምታደርገው። ፎከስ አይደለችም አእምሮ ተጠልፈዋል ማለት ነው። አሁን የዚህን ጊዜ ስለዚህ ሜንታሊቲ ላይ ዲስኦርደር አእምሯችን ላይ ጤናማ ያለመሆን ነገር ሶስተኛው ምልክት ነው አለን ሣድስ። አራተኛ ዊዝድሮዋል ፍሮም ፍሬንስ ሶሻል አክቲቪቲስ አንዳንድ ሰው በተለይ በቃ ባለው ሲስተም በስራው አብሮ በሚውላቸው አብሮ በሚጫወተው አብሮ በሚኖረው ሲስተም ላይ እርካታ እያጣ መምጣት፣ ከዛ ስልቹ መሆን። ከቤተሰብ ጋር ያለው ጌቱ ጌዘር ላይ ስልች ይሆናል፣ ወደ ቤቱ ይገባል፣ ሞባይሉ ላይ ይሆናል፣ ሞባይሉ ላይ ስልቹ ይሆናል። እንደገና እንደገና ሌላ ነገር ይሄንን ይሄ ይሄ ሶሻል አክቲቪቲ ላይ ኢንትረስት ሉዝ ማድረግ ሲጀመር ጤናማ አይደለህም። አውሮፓዎቹ ጭንቅላታቸውን ያጡት ያን የመሰለ ጭንቅላታቸውን ዛሬ በአደንዛዥ እጽ ራሳቸውን በሚገድሉበት በጣም በርካታ ነገሮች የከተቱት ይሄ ምልክት ሳይመስላቸው ቀርተው ዛሬ ኮንትሮል አድርጓቸው ነው ሜንታል ዲሶርደር ላይ ሰው እየገባ ለመሆኑ ማለትም ዲሶርደር የሆነ ሜንታል ያለው አጋንንት አእምሮ አለ። ያ አእምሮ ሰዎችን ቀርቦ በሚያማክርበት ሰዓት አንዱ ከሶሻል ማለትም ከማህበር እስከ ቤተሰብ ማህበራዊ ህይወት ከአብሮነት ከእግዚአብሔር ጋር በቤተክርስቲያን ውስጥ ሰዎች ካላቸው ህብረት እየተለዩ በቃ ዲፕሬሽን ውስጥ ብቸኝነት ስሜት። ብቻ እኮ መሆን ብቸኝነት ስሜትን አያመጣም፣ እንደምናውቀው አይደል? ሰው ብቻውን ሆኖም ከእግዚአብሔር ጋር ሊሆን ስለሚችል ማለት ነው። ገዳም ውስጥ የሚኖሩ አባቶች ብቻቸውን ቁጭ ብሎ የሆነ ቦታ ላይ ግን ብቻኛ አይደሉም። ለምን? ከእግዚአብሔር ጋር ያወራሉ። እግዚአብሔር ደግሞ እሱ አንዱ ለቢሊየን ኳትሪል የሚበቃ አምላክ ነው። መንፈሱ ያጽናናል፣ ያበረታል፣ ሰማይን የሚያጸና ነው። ሶ ከእግዚአብሔር ጋር ያለ ሰው ብቻውን አደለም ያለው፣ እንደሚታወቀው ብቸኛ አይደለም ማለት ነው። ስለዚህ ብቻውን መሆን ያለ ሰው ብቸኛ ማለት አይደለም። ነገር ግን የብቸኝነት ስሜት ማለት ከራሱ ጋር ያለ መሆን ስሜት፣ ከእግዚአብሔር ጋር ያለ መሆን ስሜት፣ እርካታ የማጣት ከሰው ጋር ያወራል፣ ይሰለችዋል፣ ታወራል፣ ይሰለችል፣ ከራሷ ጋር ስታወራት ራሷን ትጠላለች። አእምሮሽ አሁን ጤናማ ደረጃ ላይ አይደለም ያለው። ከእግዚአብሔር ጋር ሁኚ፣ ወደ እግዚአብሔር ቅረቤ። ልብሽንም መንፈስሽንም ከእግዚአብሔር ጋር አድርጊው። ይሄ በጣም አደገኛ ከሚባሉት አራት አራተኛ ምልክቶች መካከል አንዱ። አምስተኛው ዲፊካልቲ ሪሌቲንግ ቱ አዘርስ አብሮት ያለ ነው። ይሄ ከሌሎች ጋር አብሮ ለመቀራረብም፣ ኢቨን ትራብልን ችግርን አንደርስቴንድ ለማድረግ ሰዎች ላይ ያላቸውን ስቃይ ችግር ሁሉ ለመረዳት መቸገር ሁሉ አብሮበታል ይመስላል። በጣም ብዙ ሰዎች የሰው ስቃይ፣ የሰው ጭንቀት፣ የሰው ፍርሃት ምንም አይመስላቸውም፣ አያቁትም። ይሄ ሰውዬ ምን እያለ ነው? ምን እያለች ነው? ፔኑ ራሱ ሊገባቸው አይፈልጉም፣ አይችሉትም። ለምን ሲባል ሜንታሊ ዲስኦርደርድ እየሆነ ሲመጣ አንድ ሰው የሰው መከራ፣ ጭንቀት፣ ፍርሃት፣ ሞት ምንም አይመስለው ሰው ሜንታሊ ጤናማ አይደለም ማለት ነው በሌላኛው የሚቀመጡት ምልክቶች አሉ ሳይንስ ያስቀመጣቸው ከነዚህ መካከል ቢሄቪራልን ፊዚካል ሳይንስ የቅድሙ ያየናቸው አምስቱም ዛጋ የተካተቱት አምስቱም ኢሞሽናል ሳይኮሎጂካል ምልክቶችን ነው የሚያሳየው ቢሄቪራል ማለትም በባህሪ የሚገለጡና ፊዚካል በአካልም የሚገለጡ ምልክቶች አሉበት ለምሳሌ እንቅልፍ ማጣት ወደ መቸገር ይገባል የአመጋገብ ስርዓቱ ስርዓቷ እየተበላሸ ይመጣል። ይሄ አንዱ ስድስተኛው ምልክት ነው። ሰባተኛው ፊዚካል አላይመንት ከራሱ ጋር የሆነ ለምሳሌ የራስ ምታት፣ የሆድ በሽታዎች፣ ኤክስ በሰውነት ህመሞች ምን እየጸኑበት ይመጣሉ። በእነዚህ ሁሉ ነገሮች ውስጥ ሶ ምንም አልታመመም ሰውየው፣ ግን በህመም የሚሰማው አካል ጤናማነት እንደማይሰማው አድርጎ ማሰብ የጀመረ ሰሞን ላይ ዲስኦርደር ውስጥ ገብቷል። ባይዘወይ እነዚህም አስሩ ዲሶርደር በአንድ አይመጡም። አንዱ በአንዱ አንዱ በአንዱ ይመጣና በአንድ ላይ ማህበር ሲፈጥሩ ሰውየው እበድበድ ራስን አጥፋ አጥፋ ወደሚለው የሚመጣው የዛን ጊዜ ነው። ስለዚህ ምልክቶች ሲታዩ ግን ቶሎ ወደ እግዚአብሔር መንበር ከቅጠሩ ነው። ሶ በጭንቀትና በፍርሃት ሰዓት ላይ ሰውነት ህመም ሲያጋጥመው ራስ ምታት ሲያጋጥመው ጤናም አይደለም። ባይዘወይ ማለት በጣም ብዙ ሰው ይመስለዋል። ራሴን አመመኝ በጣም ተጨንቄ በጣም ብዙ እየፈራው ነበረ። ራሴን አመመኝ ካለች ችግር አለ ማለት ነው። ፊዚካል ሳይን ነው። አካላችን ጤናማ ሜንታል ኦርደር ውስጥ አይደለም ያለሽው። መጨነቅም አንደኛ እግዚአብሔራዊ አይደለም፣ አይመክረውም እግዚአብሔር ኦቨር የሆነ ቶውት እንዳታደረጉ አለ፣ እንዳትጨነቁ ለሚያስቸግራችሁ ሁሉ ለእኔ ያሳወቁኝ አለ። ስለዚህ ሰውየው ለማሳወቅ በቂ ሀይል የለውም። ስለዚህ እግዚአብሔርን እያመነችው አይደለም። ያቺ ነፍስ ብቻዋን ናት ያለችው ብቻዋን ስትሆን ደግሞ ብቸኝነት መንፈስ እንዲሰማት የእርኩሱ መንፈስ ውስጧ ይገባል። የዚህን ጊዜ ምግብ ያስጠላታል። አሁን የእርኩሱ መንፈስ የተቆጣጠራት መጣ ማለት ነው። አሁን ራስሽን አጥፊ ወደሚላት ነው ይዟት የሚሄድ ከዛ ፊ ግን መንፈሷን ተቆጣጥሮታል። ድካም ድካም ና ስልችቱ አለ ምኖ አለ። ከዛ በኋላ ጭራሽ ምግብ ያስጠላታል። ራስ ምታት፣ ሆዷን ያማታል፣ ፔን ይበዛል። አሁን መስመሩን እየበጠሽው ነው ያለሽው። ተጠንቀቂ። በሰባተኛ ደረጃ ከተቀመጡት ነገሮች በስምንተኛ ደረጃ ከተቀመጡት ነገሮች መካከል አዎ፣ ከተቀመጡት መካከል ሰብስታንስ ሚስዩስ፣ አሁን አልኮሎችን፣ ድራጎችን ለጭንቀቴና ለፍርሃቴ ለብስጭቴ መወጫዬ ነው። ሲከፋኝ ሲከፋኝ፣ ስናደድ ስናደድ ጠርሙስ ይዤ ምናምን ነው። አሁን ሾለክ በቃ አሁን መስመሯን በጣጥ ሰዓት አልበቃ። በጣም አደገኛ ሌቭል ላይ ሰውየው እየገባ ነው ማለት ነው። ለምን በዛ ውስጥ ሆኖ አእምሮ እንዲቀየርለት የሚፈልግ መንፈሳዊ አካል አለ። እስቲ ልጁ በዚህ ትግል ውስጥ ሆኖ አእምሮ እንዲቀየርበት አይፈልግም ነበረ? እጹንና መጠጡን ሲያስጀምረው ግን ዲያብሎስ ምንድን ነው የሚያደርገው? ማይንዱን አሁን ኮንትሮል አደረገለት ማለት ሙሉ ለሙሉ የመቀየሪያ ሰዓት አገኘ ማለት ነው። ስለዚህ ሰውየውን እንደ ሰው ማሸነፍ ጀመረ ማለት ነው። ስለዚህ የዚህን ጊዜ ከዚህ በኋላ ይሄ የምታያቸው በእጽ እየተጠቀሙ ሜዳ ላይ አበዱ፣ ሾለኩ፣ አመለጡ የምታያቸው ልጆች በዚች ጋር አልቆሙም። የዚች ጊዜ ላይ ወደ እግዚአብሔር አልቀረቡም። የዚች ጊዜ ላይ ወደ እግዚአብሔር ቤት መመላለስ አልቻሉም። በቃ ሾልከዋታል፣ ተለማምደዋታል፣ አመለጡ ማለት ነው። ዘጠነኛው ዲፊከልቲ ዊዝ ዴይሊ አክቲቪቲስ። አሁን በየቀን ከሚደረግ ህይወት ጋር ችግር ውስጥ እየገቡ ይመጣሉ። ሰው የየቀንት ስራቸው መከወን ያቅታቸዋል። ስራ ጎበዝ ነበሩ፣ አሁን ከስራ የሉም ይቀራሉ። ከቢሮ ይጻፍባቸዋል ደብዳቤ፣ ይባረራሉ። አድበቃ የሰውዬ ሜንታል ዲስኦርደሩ የመጨረሻ ደረጃ ላይ እየደረሰበት እየሄደበት ነው። ምክንያቱም የሰው ልጅ የሚተዳድርበትን የሚኖርበት ነገር ላይ መጨከን ከቻለ በራሱ ላይ ወስኗል ማለት ነው። ስለዚህ በአስረኛ ደረጃ አሁን የመጨረሻ ተውቶች ይመጣሉ፣ ሲቪር ኢን ኔቸር። እነዚህ ምንድን ነው ሱሳይዳል ተውቶች ይመጣሉ። ራስን አጥፋ አጥፊ የሚል ገባ ማለት ነው። ያኛው እርኩሱ ሙሉ ለሙሉ ቢሮ አድርጎ ተቆጣጥሮታል። አሁን እርኩሱ ሲፈልግ ምን ይለዋል? ቃምልኝ ቶሎ በል ይለዋል። ጨንቆሃል፣ ስለዚህ ቃምልኝ፣ ጠጣልኝ፣ አጭስልኝ እያለ ቢሮ አድርጎ ተቆጣጥሮታል። ቀጥሎ አንተ ማትረባ ወደሚል ክስ ይመጣል። እርኩሱ አእምሮ፣ አንቺ ማትረቢ ሰውነሻ፣ አንቺ ግን ለመሆኑ አንተ ሰው፣ ሁሉም ይጠላህ፣ አካል ሁሉ ይሸጣል፣ እንትን እንደዚህ ነው በቃ። አንተ እኮ ተጠልተሃል። ቤተሰብ ጠልቶሃል፣ ወዳይ ጠልቶሃል፣ ሰው አይወድም። ምን ዋጋ አለሽ አንቺ፣ ራስሽን ብታጠፊ ማላት አይኗ ነው ያሸጣ ትሩ ናርጌያታ ተስፋ የቆረጠ ስለ ሀገር እንኳ ተስፋ ቢነገር ምን ዋጋ አለው ብሎ የሚጀምረው ተስፋ የቆረጠ ራሱን ሊያጠፋ የቀረበ ዲፊካልቲ ፐርሲቪንግ ሪያሊቲ እውነታውን ለመቀበል የተቸገረ ዲሉዥናል የሆነ ፎልስ ቢሊፍ ውስጥ የገባ ሃሉሲኔሽን ውስጥ የገባ እግዚአብሔርን ሊሳደብ የሚችል መስማት የማይፈልግ እንዲሁም ሊቆጣ ሊሳደብ ሁሉ የሚችል ከእሱና ከራሱ ጋር ተዋህዶ ተዋህዶ መኖር የፈለገ አካል ሆኖ ራሱን ያገኘዋል ማለት ነው። ከዛ የመጨረሻው ደረጃ ራሱን ሊያጠፋ የሚችል በት ዝግጅት የሚያደርግበት ጊዜ ይመጣል ማለት ነው። ሶ አብኖርማል ቶት እያደገ ሲመጣ ወደ ሜንታል ዲስኦርደር ሊወስድ እንደሚችል፣ ሜንታል ዲስኦርደር ማለት ደግሞ ዲስኦርደር ሆነው ዓለምን ከኤዎስ ውስጥ የከተተው አእምሮ የዲያብሎስ አእምሮ ሰውን ሲቆጣጠር ማለት ነው። የሚቆጣጠርበት ጅማሬውና መጨረሻው ይህን ስለሚመስል ምልክት ጠብቆ ራስን ማዳን፣ ከእግዚአብሔር ጋር መኖር መልካም መሆኑን መጠቆም ያስፈልጋል። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። ዕውቀት ታላቁ እግዚአብሔርን ታከብራለች።